ዋሽተሻል እናቴ፣ ዋሽተሻል እማዬ፣ ዋሽተሻል። እህል ባፍሽ ሳይዞር ጠገብኩኝ ብለሻል። ስትጎርሽ ሳላይ በላኩኝ ብለሻል። እናቴ ዋሽተሻል። እንድን ነው የምንነጋገረው? ከአሁን ባለስ እኔ ምንም እኮ አላልኩም። እንደማመጭ ተነጋግረን ችግሩን እንስታውን

እንግዲህ አብርሃም ለተመልካቾቹ መልስ ሰጥቷል ማለት ነው። ለሙሉ ዩቱበሮች በሙሉ በጠቅላላ ማለት ነው። ዩቱበርም ሆንሽም አልሆንሽ ለቲክቶክ ወበሮችም፣ ለቲክቶከሮችም ለዩቱበሮችም እንግዲህ መልሱን ሰጥቷል ማለት ነው። ሩታ ግን በዚህ አጋጣሚ በጣም አሳዘነች ማለት ነው። ማርያምን ኔ ምስኪን መናገር እራሱ አቅቷታል ማለት ነው። እና አንዳንድ ጊዜ በህይወታችን መጀመሪያ ያሳለፍነውን ህይወታችንን ህይወቴ ለምንላት አብረን ለምንኖረው ወንድም ሆነ ሴት አብረን ለሚኖረው ሰውዬ ወይም ሴት መናዘር ይጠበቅብናል ማለት ነው። ከዚህ ቀደም እንደዚህ አይነት ህይወትን አሳልፌያለሁ፣ ከዚህ ቀደም እንደዚህ አይነት ነገሮችን አሳልፌያለሁ፣ ከዚህ ቀደም እንደዚህ የሆነ ህይወት ነበረኝ። አጋጣሚ ሆኖ ያ ህይወት በዚህ አጋጣሚ እንኳን እንደዚህ አይነት ነገር ብትሰሚ ልንገርሽ ብዬ ነው ከተመቸሽ ከተስማማሽ ከወደችን ከኔ ጋራ በዚህ ህይወት እንቀጥላለን ምናምን ብሎ ያ ሰው ሊናገር ይገባል ማለት ነው። ወንድም ሆነ ሴት ማለት ነው። ምክንያቱም በኋላ ላይ በምን አጋጣሚ መጥቶ ቤታችሁን እንደሚያናገው አታውቁትም ማለት ነው። ወደኋላ የነበረው ህይወታችሁ እንግዲህ አሁን ላይ እኛ የምናውቀው ፍቅርን ነበር ማለት ነው። ፍቅርን እንግዲህ ከፍቅር በፊት ማለት ነው እንግዲህ እቺ ልጅ የነበረችው ከፍቅር በፊት ነበር ማለት ነው እና አብርሃም እዚህ ጋ የተሳሳተው ምንድን ነው? ሩታን እንግዲህ ከብዙ ሴቶች መርጨት መርጫት ነው ያገባኋት። ሩታን ሩታዬ ምርጫዬ ስለሆነች ነው ያገባኋት ከብዙ ሴቶች መርጫት አለው። ሁሉም ሰው ያሳለፈው ህይወት አለው። ምንድን ነው ይሄን ያክል የተለየ ነገር እንዳሳለፈ ሰው ዩቱቡንም ሚዲያውን እንዳለ የምታራግቡት ቲክቶኩን ምኑንም ምን ሆናችሁ ነው? ሁላችሁም እኮ እያንዳንዳችሁ የራሳችሁ ነገር አላችሁ ብሏል ማለት ነው። እውነቱን ነው። አንዳንዴ እኛ የእኛ ጉድፍ ሳይሆን የሚታየን የሰዎች ጉድፍ ነው። ስለዚህ የራሳችንን ጉድፍ ብናይ ከአብርሃም የበለጠ ስህተት የሰራን ብዙዎች እንኖራለን ማለት ነው። ግን ሁሉም አሽቃባጭ ስለሆነ እዚህ ሜዳ ላይ ሁሉም ያሽቃብጣል ማለት ነው እና እና እንግዲህ አብርሃምን ብዙ ስህተት እንደሰራ ብዙዎቻችን እንግዲህ እየወቀስን ነው ማለት ነው። እሱ ጥፋቱ ምንድን ነው? ያሳለፈውን ህይወቱን ሙሉ በሙሉ ለሩታ አለመናገሩ ነው። ምክንያቱም ሩታን እንግዲህ ከብዙ ሴቶች መርጫ ብቻ ታለው ሲል ለሩታ ያሳለፋቸውን ህይወት ሁላ መናገር ነበረበት። ሩታ ከዚህ ቀደም እንደዚህ አይነት ህይወት አሳልፈ ያለው እነዚህን ነገሮች ስሰሚ እንዳይረብሽሽ እና ስለዚህ እነዚህን ህይወቶች ህይወቶችን ልታቂያቸው ይገባል። ምናልባት የኔንና ያንችን ፍቅር ያየ ሰው በህይወታችን ሊገባ ይችላል እና ሩታዬ እነዚህን ህይወት ትያለሽ ወይም ምን ታስቢያለሽ? በዚህ ህይወት ውስጥ አሳልፊያለሁ። ዛሬ ግን ምርጫዬ አንቺ እና አንቺ ብቻ ነሽ ብሎ ለሩታ ማሳወቅ ነበረበት እና በአሁኑ ሰዓት ሩታ እንደዚህ ብስጭት አትልም ነበር። ማርያም በአንዴ ያሸቦ መሰለች ማለት ነውና ሰላም ሰላም ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁ በሰላማችሁ ብዙ ትትርፍ ይበልልኝ። እንግዲህ ከማዳም ኩሽና መጥቼላችኋለሁ። እኔ ማዳም ቅመም ነኝ ማለት ነው። እንዴት ናችሁ? ደህና ናችሁ? ይችን ቪዲዮ ለምታዩ ወይም ይችን ቪዲዮ ለምትከፍቷት በሙሉ ሁላችሁንም ፈጣሪ ሰላማችሁን ባላችሁበት ብዝት ትርፍ ያርግላችሁ። እንግዲህ እኛም በሩታ በአብሮች በዳኒ በጽጌ ወይም በሌሎች በነ ፍቅር ብቻ በብዙዎቹ እየቆራረጥን እንመጣለን ማለት ነው ምክንያቱም ከማለሙሽና ምንም አይገኝም እና እንግዲህ በዚህ ተባበሩን ማለት ነው። ብዙዎቻችሁ ቻናላችን ላይ አንዳንድ ኮመንቶች ነው ያለው እና ወሬኞች የሆነ በቃ ብቻ ብዙ የምትናገሩ ሰዎች አላችሁ። እኛ የማውራት ሱስ ኖሮን ሳይሆን ያኔ ቻናላችን እንዳይቀዘቅዝ በቃ ለነሱም እድገት ነው ለእኛም ለቻናላችን ይሆነናል በሚለው ነው እንጂ እኛ አብረሽ ሩታ ጽጌ ዳን እያለን እዚህ ጋር ቪዲዮ የምንሰራው ተጠቃሚ ሆነን ሳይሆን ያው ቻናላችን ወደፊት እንሰራበታለን ብለን ስለምናስብ ሌላ የምንለቅበት ነገር ስላጣ ነው እንጂ የወሬ ሱስ ኖሮብን ወይ የማውራት ሱስ ኖሮብን ወይ በሰው ሕይወት ገብተን እንደዚህ እንትን ማለት ኖሮብን ሳይሆን ያዋላ አይደል የምትረዱ ትረዳላችሁ። የማትረዱ ደግሞ አንድ ቀን ሲገባችሁ ትረዱን ይሆናል ማለት ነው። ስለዚህ ይህን ቻናል የምታዩ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ይላለሁ። እንግዲህ ወደፊት ከማደም ፖሽና ወጥተን እኛም እንደ ሰው ብቅ ብለን የምንሰራበት ይሆናል ብለን እናስባለን። ይሄ የኛ ሀሳብ ነው። ዋናው ፈጣሪ ነው ማለት ነው። ለማንኛውም ላይክሽር ሰብስክራይብ እያደርጋችሁ አበረታቱን። እንግዲህ ወደ አብርሽና ሩታ ስመጣ ቅድም እንደነገርኳችሁ የአብርሃም ስቶት እስከኛ ድረስ አወዛገበን ማለት ነው። ምክንያቱም እኛ ፍቅርን ነበር የምናውቀው። እንግዲህ ከፍቅር ውጭ ደግሞ ነፃነት የምትባል ወይም ነፂ የምትባል ልጅ ነበረች ማለት ነው። እንግዲህ ዩኒቨርሲቲ ስትሄድ ሩታን ቀጥሮ እንደሚያሰራት እና ሁለቱ ቁጭ ብለው ተነጋግረው ከሩታ ጋር እንዲሰራ እንደተነጋገሩ ያው ተናግራለች ማለት ነው። ብቻ ብዙ ነገሮችን ተናግራለች። ቪዲዮ አለኝ። እስካሁኑ ሰዓት ድረስ በቪዲዮ ኮል ያወራኝ ነበር እንጻጻፋለን ስላለው ነገር ብዙ ነገር እናወራለን። አብርሃም ኧረ ምንድን ነው ይሄ ነገር እንዴት ነው ስለው፣ ኧረ ዝም ብለሽ ነው ስራ ነው ዝም ብሎ ነው ዝም ብለሽ ትምህርትሽን ተማሪ ነጽ ይለኝ ነበር እና እኔ ጽሁፎቹም ብዙ ነገሮች አሉኝ የያዝኳቸው ብላለች። እንግዲህ እስካሁን ድረስ የሚያወራት ከሆነ አብርሃም እውነትም በጣም በጣም ጥፋተኛ ነው ማለት ነው። ከሩታ ጋር እንደዚህ የሆነ እሷንም ደግሞ በአንድ ጎን የሚያወራ ከሆነ በጣም ያስጠላል፣ በጣም ይደብራል ማለት ነው እና ግን እንደዚህ ያደርጋል ብዬ አላስብም። እንደሚባለው ከሆነ እሷ ሚትወር ናት ብዙ ነገሮችን እያወጣች ነው ተብሏል። ነፂ ማለት ነው። እኔ ግን ቲክቶክ ላይ ነው እስካሁን ድረስ እያየኋት ያለሁት። ዩቱብ ላይ አላጋጠመችኝም ማለት ነው። ግን ደግሞ በእነዚህ መሀል የምታሳዝነው ሩታ ነች ማለት ነው። በዚህ ሰዓት ፍንጥር ብላ እንኳን መውጣት አትችልም፣ እንግዲህ ነፍሰ ጡር ናት። ይኸው አብርሃም ወደ ቦታ ጀራ እሄዳለሁ እያለ ነው። እሷ ደግሞ አትሄድም፣ ነገሮች ሳይስተካከሉ የምትሄደው ለእኔና ለአንተ ጉዳይ ነው፣ ስለዚህ እኔ አልፈቀድኩም፣ አትሄድም ትለዋለች ማለት ነው። እሱ ደግሞ ዛሬ ካልሄድኩኝ፣ ሌላ ጊዜ ሂድ ብትይኝ አልሄድም፣ ለሚፈጠረው ነገር ሁሉ አንቺ ተጠያቂ ነሽ እያላት ነው ማለት ነው። በጣም ከባድ ነው። አብርሃም በጣም ጥፋተኛ ነህ። ለሩታ እንደዚህ አይነት መልስ መስጠት የለብህም። ሩታ ና አባ ብለህ በቃ ሩታዬ ይቅር በይኝ ላለፈው ብለህ እንደዚህ እያወራችሁ እግሯ ላይ ወድቀህ ሩታዬ ይቅር በይኝ በቃ ያለፈው አልፏል፣ ካሁን በኋላ ላሉት ህይወቴ ሁሉ ከዛሬ ቀን ጀምሮ ሁሉንም አስረዳሻለሁ በቃ ቴድ ካልሽኝ ደግሞ አልሄድም፣ ና ወደ ቤታችን እንሄድ በቃ ብለህ ይዛሀት ሄደህ አባብልሀት ከዛ በኋላ ያው ሴት ልጅ ያኔ ትታለላለች። በቃ እኔ እንዴት ብዬ ልንገራችሁ፣ ብቻ አንዳንድ ወንዶች ይችሉበታል ማለት ነው። ለማንኛውም አብርሃም ሮታን ባትጎዳት ጥሩ ነው ባይ ነኝ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁነው።